በትግራይ ውቅሮ ከተማ ጋብቻ ስነ ስርዓቷን ካፈጸመች በኋላ በጣም በሚያሳዝን ሁኔታ በባለቤቷ መገደሏ የምታወስ ነው። ባለቤቷ በጭካኔ በጣም በሚያሳዝን ሁኔታ አንቆ ከገደላት በኋላ ዓይኗን ጉልጉሎ እንዳወጣ የወጡት መረጃዎች የሚያሳዩት። በዚህ ዙሪያ ፍርድ ቤት ምን ብይን የሰጠ የተሰሙት መረጃዎችን በማስመልከት እያደረሰውን መረጃዎች አሉ። ጉዳዩ ወንጀለኛ ግድያውን ፈጽሞ ወዲያውኑ ለፖሊስ እጅ መስጠቱን ትግቫ ኢትዮጵያ የመቀለ ቤተሰብ መዘግቡ ይታወሳሉ። ጉዳዩን ሲከታተል የቆየው የምስራቃዊ ዞን ማዕከላይ ፍርድ ቤት መጋቢት 25 2017 ዓ ም ከስድስት ወር በኋላ በዋለው ችሎት የመጨረሻ ውሳኔ አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛው ከሟቿ ጋር በተፈጠረው አለመግባባት በመነሳት ጉሮሮዋን አንቆ በመግደል ከሞቷ በፊት ሁለት አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫሉ ብሏል። ግለሰቡ በወንጀለኛ መቅጫ ህግ አምስት ሰላሳ ዘጠኝ ህዝባር አንድ ሀሊቷ መሰረት በእድሜ ልክ ጽኑ ስርዓት እንዲቀጣ እንድቀጣ ተወስኖበታል። የመረጃ ምንጫችን የምስራቃዊ ዞን ማዕከላዊ ፍርድ ቤት። ሙሽሪት ሊዲያ አለምን በማስመልከትም ነው ከዚህ በፊት ሚዲያ ላይ መውጣቱ የምታወስ ነው። ያን በማስመልከት ፍርድ ቤቱ ብይን መስጠቱን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ሚኪ ነኝ ከሚኪ ታቦርን ሆ ለወቅታዊ እና ዳጭር መረጃ ሰብስክራይብ በማድረግ ቤተሰብ ነው። ሰላም ቆዩልኝ።